እንዴት አላችሁ የተከበራችሁ አድማጮቻችን ግሎባል ስፖርት ከማርቆስ ኤልያስ ጋር ከዚህ ሰዓት ጀምሮ ወደ እናንተ የሚደርስ ይሆናል ኢትዮጵያ ቡናና የውጭ አገር አሰልጣኞች እዚህ ላይ ትኩረት እናደርጋለን እንግዲህ ኢትዮጵያ ቡና ምስረታው 1968 እንደሆነ ይታወቃል ወደ ላይኛው የሊግ እርከን ካደገ በኋላ ወደ አንደኛ ዲቪዚዮን 1977 ጀምሮ እስከ 2007 በሀገር ውስጥ አሰልጣኝ ነበር ሲሰለጥን የነበረው። ይበልጥ አሰልጣኝ ስዩም አባተ በዚህ ረገድ ይታወሳል። ዛሬ በሕይወት የሌሉት ረዳት ፕሮፌሰር ሲሳይ ዘለቀ፣ ከዛ ውጪ አሰልጣኝ ወርቁ ደርገባ፣ እነኚህ የሚታወሱ አሰልጣኝ ናቸው። ከሲኒየር አሰልጣኞች መካከል በኋላ ላይ ሌሎች አሰልጣኞችን መጥተው ነበር በሲኒየር ደረጃ አሰልጣኝ ካሳዬ አራጌ ከዛ በፊት ኢንስትራክተር አብርሃም መብራቱ እንደዚሁም ደግሞ ዛሬ በህይወት የሌለው መኩሪ ያሸብር መኩሪ እንደዚሁ ይታወሳል። አሰልጣኝ ጥላሁን መንገሻ፣ ኢንስትራክተር አብርሃም ተክለሃይማኖት፣ አሰልጣኝ ክፍሌ ቦልተና፣ አሰልጣኝ ጳውሎስ ጌታቸው ማንጎ፣ አሰልጣኝ ገብረመድን ሀይሌ እንደዚሁም ደግሞ አሰልጣኝ ጸጋይ ኪዳነ ማርያም ከዛ ውጭ ቡድኑ ለሻምፒዮንነት ያበቃው አሰልጣኝ ውበቱ አባተ በዚህ ረገድ የሚታወሱ አሰልጣኞች ናቸው። በእርግጥ ተጨማሪ አሰልጣኞችንም መጥቀስ ይኖርብናል። አንዳንዶቹ ሁለት ጊዜ አሰልጥነዋል። እንደዚሁም ደግሞ አሰልጣኝ አኗዋር ያሲን ለተወሰነ ጊዜ በጊዜያዊ ዋና አሰልጣኝነት፣ አሰልጣኝ ገዛኝ ከተማ እንደዚሁም እድሉ ደረጀ ለተወሰነ ጊዜ አሰልጥነዋል። እንግዲህ ቀደም ሲል እንደገለጽኩት ከ1977 እስከ 2007 ድረስ በሀገር ውስጥ አሰልጣኞች ነበር ሲሰለጠኑ የነበሩት በእነዚህ አሰልጣኞች በጠቀስኳቸው አሰልጣኞች ስር። ከ2008 ጀምሮ ወይንም ደግሞ ከ2007 ክረምት ጀምሮ ግን ኢትዮጵያ ቡና ወደ ውጭ ሀገር አሰልጣኞች ነው ፊቱን ያዞረው አሰልጣኝ ድራጋን ፖፓዲች የመጀመሪያው አሰልጣኝ ናቸው። በኢትዮጵያ ሆቴል በተሰጠ ጋዜጣዊ መግለጫ የኢትዮጵያ ቡና ስፖርትስ ክለብ የቦርድ ሊቀመንበር እንደዚሁም ደግሞ የክለቡ መስራች መቶ አለቃ ፍቃደ ማሞ ለምን የውጭ ሀገር አሰልጣኝ ላይ ትኩረት እንዳደረጉ ገልጸው ነበረ። በዚህ ረገድ በተለይ የሀገር ውስጥ አሰልጣኞች ደሞዝም ይፈልጋሉ የፊርማም ይፈልጋሉ። የውጭዎቹ ግን የፊርማ አይፈልጉም፣ በደሞዝ ብቻ ነው የሚደራደሩት። ከዛ ውጭ ስለ ውጭ አሰልጣኞች ስናወራ የምናወራው ስለ ዩኤፋ ኤ ላይሰንስ ነው። የአገር ውስጥ አሰልጣኞች ያላቸው የካፍ ላይሰንስ ነው፣ እሱም በ15 ቀን ስልጠና በለብ ለብ ስራ የሚገኝ ነው ብለዋል። ከዛ ውጭ ከትሬኒንግ ፕላን ጋር በተያያዘም ያነሱት ጉዳይ ነበር። በወቅቱ ትኩረትን ስበው ነበረ። ድራጋን ፖፓዲች የመጀመሪያው ዓመት፣ ከዛ በኋላ ንቦይሻ ቮቼቼቪች። ኡሽኬ ከሶስት ዓመት በፊት ከዚህ ዓለም በሞት ተለይቷል። በነገራችን ላይ ኡሽኬ ያም ቢሆን የቆዩትም አምስት ሳምንት ነበረ። የሸገር ደርቢን በድልት ከተወጡ በኋላ በቀጣዩ ሳምንት ከቡርኑ ጋር ተለያይቷል። በራሳቸው ፍላጎት ነው ያንን ያደረጉት። ኮስታዲን ፓፔች ለጥቂት ሳምንታት በ2010 የመጡ አሰልጣኝ ነበሩ። እንደዚሁም ደግሞ ዲዲ ጎሜዝ ዳሮሳ ለአንድ ዓመት ነበር ቆይታ የነበራቸው። ሶስት ተከታታይ ጨዋታ ሲሸነፉ ከቡድኑ ጋር ተለያይተዋል። በ2015 ክረምት ለ2016 እስከ ስምንተኛው ሳምንት ወይም ለአምስት ወራት የቆዩት ንቦይሻ ቮቼቼቪች ይቅርታ ኒኮላ ካፋዞቪች እንደነበሩ ይታወሳል። እሳቸውም በኋላ ወደ ቫይፐርስ ሄደው ነበር፣ ወደ ዩጋንዳ። እዛም አራት ወር ቆይተው ነው ከቡድኑ ጋር የተለያዩት። በዚህ ረገድ ኢትዮጵያ ቡና እነኝን አሰልጣኞች ሞክሯል፣ ግን በጠበቀው መልኩ መሆን አልቻለም። በቅዱስ ጊዮርጊስ የመጡ አሰልጣኞች በጣም ስኬታማ ናቸው። በተለይ ሀገር ውስጥ ዋንጫዎችን በማሳካት በካፕ ሻምፒየንስ ሊግ 16 ውስጥ እንደዚሁም በኮንፌዴሬሽን ካፕ 8 ውስጥ በመግባት፣ ደደቤት 2002 መሐመድ ታይፉን ቱርክን ማምጣቱ ይታወቃል። ግን ብዙም አልቆዩም። ከዝግጅት እና ጥቂት ጨዋታዎች በኋላ ከቡድኑ ጋር ተለያይተዋል። እንግዲህ ቅዱስ ጊዮርጊስን የጠቀስን እንደሆነ ከሚስተር ሃንስ ቫንደር ፕሊውም ጀምሮ እስከ መጨረሻው አሰልጣኝ ዝላትኮ ክሪምፖቲች ድረስ በርካታ አሰልጣኞችን ወደ 15 የሚደርሱ አሰልጣኞችን አመተዋል። ያው ሲዶደቪች፣ ሚሊዮቴን፣ የሚጮ ከዛ በኋላ ፌሩዲን፣ ጁሴፔ ዶሴና፣ ፔርሉጂ ዳኒሎ፣ ማይክል ክሩገር፣ ማርቲን ኖይ፣ ማርቲን ኩፕማን፣ ሬኒ ፌይለር፣ ከዛ ውጪ ማኑኤል ቫስፒንቶ ሰባስቲያን ሃላር ሌሎችም አሰልጣኞች መጥተዋል። ማሂር ዳቪድ፣ ኤርነስት ሚደንዶርፕ በዚህ ረገድ የሚጠቀሱ ናቸው። ዝቦይኖቭ ወይም ዘር ሰርጂሊዮ ሌላው የሚጠቀሱ አሰልጣኝ ናቸው። ብዙ መጥተዋል። አሁን ቅዱስ ጊዮርጊስ እንግዲህ ካለፉት ሶስት አራት ዓመታት ወዲህ በሀገር ውስጥ አሰልጣኞች እየጠቀመ ነው የሚገኘው በአሰልጣኝ ዘሪሁን ሸንገታና ፋሲል ተካልኝ እነኚህ አሰልጣኞች ለምንድን ነው እነኚህ ክለቦች ለምንድን ነው እነኚህን የውጭ ሀገር አሰልጣኞች የመረጡት የሚለውን ነገር ስንመለከት፣ የመጀመሪያው ነገር የዓለም እግር ኳስ ተሞክሮ ወይም ኤክስፒሪየንስ ነው። ግሎባላይዜሽን የውጭ ሀገር አሰልጣኞችን መጠቀም በትልልቅ የአውሮፓ ሊጎች ላይ በተለይ በእንግሊዝ ፕሪሚየር ሊግ ከእንግሊዛውያን አሰልጣኞች ይልቅ የውጭ ሀገር አሰልጣኞች ቀዳሚውን ቦታ ይወስዳሉ። በእርግጥ ስፔን የራሳቸው አሰልጣኝ በብዛት ይጠቀማሉ። ጣሊያን በተመሳሳይ ያንን ይጠቀማሉ። ፈረንሳይ በተመሳሳይ። የተሻለ ጥራትን ፍለጋ እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። ላይሰንስ የተሻለን ያላቸው ከሀገር ውስጥ አሰልጣኝ ጋር ሲነጻጸር የተሻለ ላይሰንስ እንዳላቸው ጥያቄ የሚነሳበት ጉዳይ አይደለም። ከዛ ውጪ የሀገር ውስጥ አሰልጣኞች ውጤታማነት በተለይ በዓለም አቀፍ መድረክ ላይ እንደዚሁ ምክንያት ሆኖ ይጠቀሳል። ቀደም ሲል ያው ከቅዱስ ዩሪስ ጋር ተያይዞ ያለውን ጉዳይ ጠቅሼ ነበር። ክለቡ የውጭ ሀገር አሰልጣኝ ሲያመጣ ምክንያቱ የሴካፋን ዋንጫ ማንሳት ወይም ምስራቅ አፍሪካን መቆጣጠርና በአጉራዊ መድረክ ደግሞ ስምንት ውስጥ መግባት የሚል ነው። ሁለት ሺህ ሁለት የሴካፋ የፍጻሜ ተፋላሚ ነበር በአሰልጣኝ ስሮድቪች ሚሊዮትን የሚቸው ስር በኤፒአር ነው ተሸንፎ ዋንጫ ያጣው። 205 የካፍ ኮንፌዴሬሽን ካፕ ሩብ ፍጻሜ ደርሷል። 2009 በካፕ ሻምፒዮንስ ሊግ 16 ውስጥ ገብቷል። በቅደም ተከተል በአሰልጣኝ ማካከል ክሩገር እና እንደዚሁም ደግሞ በአሰልጣኝ ማርቲን ነው እየተመራ ማለት ነው። የውጭ ሀገር አሰልጣኞች እንግዲህ ትኩረታቸው ጠንካራ ስራ ላይ ነው። ለምሳሌ ሚቾን ብንወስድ በቀን ሶስት ጊዜ ልምምድ የማሰራት ተሞክሮ ነበረው። በመጀመሪያዎቹ 15 ቀናት ሶደሬ ላይ በሚኖር ዝግጅት ማለት ነው። የቅድሞ ውድድር ዘመን ዝግጅት ላይ ነው የቤት ስራውን የሚያጠናቀው ሲሮዶቪች ሚሎቲን የሚቸው ከዛ ውጪ በውድድር ዓመቱ በአብዛኛው ሜንቴይን ማድረግ የተጫዋቾችን የፊትነስ ሌቭል እየጠበቀ መሄድ፣ እና የታክቲክ ስራዎችን መስራት ላይ ትኩረት ያደርግ ነበር። የሚቸው የቪዲዮ ትንታኔ ላይ በተመሳሳይ እያንዳንዱ ጨዋታ ላይ የሀገር ውስጥም የውጭውም ላይ ለምሳሌ ቅዱስ ጊዮርጊስ 1995 ከኤንፒፒአይ ጋር ባደረገው ጨዋታ ከሜዳ ውጪ ዜሮ ለዜሮ የተለያይቶ አዲስ አበባ ስታዲየም ላይ በቢኒያም አሰፋ ጎል አንድ ለባዶ ከማሸነፉ በፊት ያንን ጨዋታ ዘጠኝ ጊዜ ደጋግሞ አይቷል። ሁለተኛው ጨዋታ ዝግጅት የታክቲክ ጉዳይ ላይ ጨዋታ በማንበብ ረገድ እጅ በጣም አስገራሚ ናቸው። ታክቲካል ዲስፕሊን ላይ አይደራደሩም። ከፊትነስ በተጨማሪ በዛ ውጪ በርካታ ወጣት ተጫዋቾችን በማሳደግ ለሀገርም ይጠቅም ስራ እንደሰሩ ጥያቄ የሚነሳበት ጉዳይ አይደለም። የቡድን ቅርጽ፣ አንድ ተጫዋች ኳስ ከመቆጣጠሩ በፊት የሰውነት አቋቋሙ ምን ይመስላል። ጁሴፔ ፔትሪሌ 1995 አጋማሽ ላይ ወደ ኤልፓ በመጡበት ጊዜ ጣናን ያሰልጣኝ አንድ የአማካይ ተከላካይ ከመሀል ተከላካዩና ከግብ ጠባቂው ኳሱን ሲቀበል በምን አይነት የሰውነት አቋቋም ላይ ሆኖ መቀበል እንዳለበት ሁላ ለተጫዋቾቹ ትምህርት ሲሰጡ ነበር። በአንድ ወቅት የቡድኑ አባል ከነበሩት ተጫዋቾች መካከል አንደኛው ዛሬ በአሜሪካን ሀገር የሚገኘው ኢብራሂም ሁሴን ይህንን ጉዳይ ሲጠቅስ ነበር። ከዛ ውጪ ስራቸው ሙሉ ለሙሉ ትኩረት የሚያደርገው ስራቸው ላይ ብቻ ነው ትኩረት የሚያደርጉት። ሌላ ነገር ውስጥ አይገቡም። ስራ ፈላጊ አይደሉም። እዚህ ሲመጡ በተስማሙበት መሰረት ነው የሚሰሩት። አሁን በኢትዮጵያ እግር ኳስ ላይ አሰልጣኞች በምን አይነት መልኩ ስራ ለማግኘት ጥረት እንደሚያደርጉ እናያለን። በየክለቡ የምንሰባቸውም ነገሮች አሉ። አንዳንዶቹ መጨረሻ ላይ ገጠው እንደወጡም አስተውለናል። ጣልቃ ገብነትንም አያስተናግዱም። እነኛ አሰልጣኞች አይለማመጡም። የራሳቸው ስታንዳርድ አላቸው። ከራሳቸው ስታንዳርድ ውጭ አይወርዱም። ያስቀመጡት ነገር አለ። ያ ተጫዋች እዛ ስታንዳርድ ላይ እስካልደረሰ ድረስ ምንም አይነት ድርድር የሚያውቁ አይነት አሰልጣኝ አይደሉም። የጂም ስራ በብዛት ይወዳሉ። ትሬኒንጋቸው በጣም ጠንካራ ነው። ቴክኒክ፣ ታክቲክ፣ አካል ብቃትና ስነ ልቦናው በሙሉ ስታንዳርዱን የጠበቀ ነው። ግን ወደ እኛ ሀገር ስንመጣ ያው ካልቸራል ሾክ ወይም የባህል መጣረስ አለ። እኛ አገር ላይ ጠንካራ ስራ ብዙም የተለመደ አይደለም። አሰልጣኞቹ እንግዲህ የሀገር ውስጥ አሰልጣኞች አብዛኛዎቹ ከስራቸው ባሻገር ይሄ እንጀራቸውን ጭምር ነው። እግር ኳስ ተጫውተው ነው የመጡት። ጫማቸውን ሲሰቅሉ ነው ወደዚህ የመጡት በትምህርት የታገዘ ወይንም ደግሞ ሌላ የቀለም ትምህርት ተምሮ ሌላ መተዳደሪያ ነገር ብዙም ያላቸው አይደሉም። ሙሉ ለሙሉ ህይወታቸው እግር ኳስ ላይ ተመሰረተ ነው። ስለዚህ ከዚህ ከወጡ የመሰረቱት ቤተሰብ አለ። ያ ቤተሰብ ችግር ውስጥ ይወድቃል፣ ገቢ አይኖረውም። ያው አንደርስታንደብል ነው፣ ተቀባይነትም ያለው ነገር ነው። ግን እግር ኳሱም በአንድ በኩል እየጎዳ ነው። በዛ ምክንያት እነኛ አሰልጣኞች በአብዛኛው ሲኒየር ተጫዋቾችን ነው የሚይዙት። ሲኒየር ተጫዋቾችን ሲይዙ ልምድ ያግዘናል፣ ልምዳቸው ይጠቅመናል። ልምድ ያላቸውን ተጫዋቾች ስናመጣ ቢያንስ ዋንጫ መውሰድ ባንችል እንኳን በሊጉ መቆየት እንችላለን። በሊጉ ስንቆይ ደግሞ ተጨማሪ የፊርማ ገንዘብ እናገኛለን። ተጨማሪ የፊርማ ገንዘብ ስናገኝ ደግሞ ተጨማሪ ገቢ ይኖረናል። ክለቡ ደመወዝ፣ የፊርማ ይሰጠናል። ስለዚህ ቤተሰባችን እናስተዳደራለን። ወደድንም ጠላንም ይህንን እውነታ አምነን መቀበል አለብን። በዚህ አይነት ስሜት ውስጥ ሆነው ነው የሲኒየር ተጫዋቾችን በአብዛኛው ወይም ልምድ ያላቸውን ተጫዋቾች የሚሰበስቡት ልምድ ያላቸው ተጫዋቾች ደግሞ ያው ልምድ ከምንድን ነው የሚገኘው ካልን ከእድሜ ነው። እድሜያቸው በጣም የገፉ ተጫዋቾችን መሰብሰብ ሜዳ ላይ የምናየው እንቅስቃሴም ይሄ ዎኪንግ ፉትቦል ወይም ዝቅ ያለ ኢንቴንሲቲ ያለው የሆነው ለዛ ነው። ስለዚህ የውጭ ሀገር አሰልጣኞች እነኚህን ተጫዋቾች ለማሰልጠን ፍላጎት የላቸውም። ምክንያቱም በኢንቴንሲቲ ነው የሚሰሩት፣ ልምምዱ በጣም ከባድ ነው ያለ ኢንቴንስቲ ውጤታማ መሆን አንችልም ብለው ነው የሚያምኑት። ታክቲካሊ ዲሲፕሊን መሆን አለባቸው፣ ጠንካራ ስራ መስራት አለባቸው ብለው የሚያምኑት። ጠንካራ ስራ አይወደድም። ምክንያቱም አንድ ተጫዋች እድሜው ሲገፋ በከፍተኛ ኢንቴንስቲ መስራት አይችልም። ከታክቲካል ዲሲፕሊን ጋር በተገናኘ ደግሞ እነኚህ ልምድ ያላቸው ተጫዋቾች ለረዥም ጊዜ ሲጫወቱ ይዘው የመጡ ትሬንድ አለ። ታክቲካል ዲሲፕሊን ስራዎች የሚሰሩት በወጣት ወይም በታዳጊ ተጫዋቾች ላይ እንጂ በሲኒየር ሌቭል በእኛ ሀገር ኮንቴክስት በተለይ ያ አይሆንም እና ይሄ ከውጭ አገር አሰልጣኞች ጋር ያጋጫቸዋል። በጥቂት ስራ በጣም ብዙ ገንዘብ ማግኘት የተለመደበት ልዩ ነው ኢትዮጵያ ፕሪሚየር ሊግ። ይሄም አንደኛው የባህል መጣረስ የሚፈጥረው ነው። የውጭ አገር አሰልጣኞች ወደ ኢትዮጵያ መጥተው ክለቦችን ሲይዙ ማይስማማባቸው አንደኛው ነገር ያ ነው። ቀደም ሲል የጠቀስኩት የሲኒየር ተጫዋቾች የፊትነስ ስራ ላይ ብዙ አይወዱም። ከዛ ውጭ የታክቲካል ዲስፕሊን ላይ ችግር አለ። ምናልባት በትክክል ማሳያው በተለይ ከታክቲካል ዲሲፕሊን በተገናኘ የአሰልጣኝ ሲሮዶቪች ሚሎቲን ሚቾ እና የሙላለም ረጋሳ አለመስማማት ነው። ሙላለም ከ1989 እስከ 2001 በቅዱስ ጊዮርጊስ እጅግ በጣም ስኬታማ ጊዜያትን አሳልፏል። 1994 የዓመቱ ኮከብ ተጫዋች ተብሎ ተመርጧል። ከዛ ውጭ ቡድኑ ወደ ፕሪሚየር ሊግ እንዲያድቅ ቁልፍ ሚና ከነበራቸው ተጫዋቾች መካከል አንደኛው ነው። 1991 የጥምር ድል ባለቤት 1992 በእነኝህ ጊዜያት በሙሉ ከቡርኑ ጋር የሊጉን ዋንጫ ያነሳ፣ ቡርኑን በአንበልነት የመራ ዛሬም ድረስ የሚታወስ ተጫዋች ነው። ግን ሚቾ ከሙሉ ዓለም ጋር መስማማት አልቻሉ። በዛ ምክንያት 2001 ክረምት ወደ ሰበታ ከነማ ማምራቱ ይታወቃል። ብዙ ምሳሌዎች አሉ፣ በዚህ ረገድ ሊጠቀሱ የሚችሉ ብዙ ክለቦች እንግዲህ በዚህ ረገድ የውጭ ሀገር አሰልጣኝ ለማምጣት አይደፍሩ። በተለይ ከሲኒየር ተጫዋቾች ጋር በተገናኘ ልምዳቸው እጅግ በጣም ጥያቄ የሚነሳበት ጉዳይ አይደለም። በዚህ ረገድ የውጭ ሀገር አሰልጣኞች ልምዳቸውን በሚገባ ማካፈል ይችላሉ። ሁሉንም አሰልጣኞች የሀገር ውስጥ አሰልጣኝ ካደረግን አንዱ ከአንዱ ትምህርት መውሰድ አይችልም። ምክንያቱም ሁሉም ተመሳሳይ ሌቭል ላይ ነው የሚገኙት። የውጭ ሀገር አሰልጣኝ ማምጣት ልምድ እንዲኖራቸው የሀገር ውስጥ አሰልጣኞች ያግዛል። ለምሳሌ አሰልጣኙ ውበቱ አባተ ወደ ስልጠናው ሲመጣ የአሰልጣኙ ሲሮዶቪች ሚሉቲን ሚና እጅግ በጣም የላቀ ነበር። የእርሳቸውን ልምምድ እየሄደ ይመለከት ነበር፣ ወንጂ ድረስ ሄዶ ይመለከት ነበር። በዛም ተጠቃሚ ሆኗል። እንግዲህ የሀገር ውስጥ አሰልጣኞች ቀደም ሲል እንደገለጽኩት ትኩረታቸው የሰርቫይቫል ጉዳይ ከመሆኑ አንጻር ስራው ላይ ያን ያህል ስለ ስታንዳርድ ስለ መጪው ዘመን ላይሰንስ አሻሽሎ ከፍ ባለ ደረጃ ስለማሰልጠን ያ አይደለም የሚታሰበው። ምናልባት አሁን የዚህ ከ2018 ጀምሮ ሚኒመም ቢ ላይሰንስ ያስፈልገዋል አንድ አሰልጣኝ፣ ከ2019 ጀምሮ ያለ ኤ ላይሰንስ ዋና አሰልጣኝ መሆን አይቻልም፣ በፕሪሜር ሊግ ደረጃ የሚል ነገር ተቀምጠዋል። ያ ነገር ምናልባት አሰልጣኞቹ ሊያተጋ ይችላል። ከዛ ባሻገር ግን ክለቦችም አሰልጣኞችን ሲቀጥሩ ስብዕናውን ልምዱን፣ ከዛ ውጪ ውጤታማነቱን ታዳጊዎች ላይ የመስራት ኳሊቲውን ሀገር የሚጠቅም ስራ ይሰራል አይሰራም፣ ያንን ከግምት ውስጥ ያስገባ ቢሆን የተሻለ ሊሆን ይችላል። ባለፉት ዓመታት የተመለከት ነው ግን መስፈርት የሌለው በመሞዳሞድ የሚሰራ ስራ ከመሆኑ አንጻር ይሄ ተገቢ ነው ብለን አናስብም። እንግዲህ ኢትዮጵያ ቡና በሁለት ሰባት ክረምት አሰልጣኝ ድራጋን ፖፓዲችን አምጥቶ እንግዲህ ሰርቪያዊ አሰልጣኝ አንድ አመት ቆዩ። የመጀመሪያው አመት ላይ ጥሩ ጊዜ አላሳለፉም። የመጀመሪያ ውድድር ዘመን አጋማሽ፣ ሁለተኛ ውድድር ዘመን አጋማሽ ግን ቡድኑ እስከ ስምንተኛው ሳምንት ጎል ሳያስተናግድ ነበር በጥሩ ሁኔታ የውድድር አመቱን ያጠናቀው። በእርግጥ ሰኔ ሶስት ሁለት ሺህ ስምንት የተፈጠረው አጋጣሚ ከሐዋሳ ከነማ ጋር የተከናወነ ጨዋታ በአዲስ አበባ ስታዲየም ኢትዮጵያ ቡናን እንደጎዳው ጥያቄ የሚነሳበት ጉዳይ አይደለም። ግን አሰልጣኙ ቡድኑን በፊትነስ በኩል እጅግ በጣም አሻሽለውታል። በተለይ ሀያኛው ሳምንት ግንቦት አምስት በዕለት ዓርብ የተከናወነውን ጨዋታ ብዙዎች ያስታውሳሉ። በዛ ጭቃ ሜዳ ላይ ኢትዮጵያ ቡና ደደቤትን ሶስት ለባዶ ሲያሸንፍ ሳዲቅ ሴቹ ሀትሪክ ሰርቶ ማለት ነውና በዛ ጨዋታ ላይ የታየው ኢትዮጵያ ቡና ከስድስት መቶ በላይ ኳስ ብሎሾችን ያደረገ በጣም ድንቅ እግር ኳስን ተጫውቶ ያንን ጨዋታ በድል የተወጣ ቡድን ነበር። የሊግኑም ዋንጫ ማንሳት የሚያስችል እድል ነበረው። መጀመሪያው ድል ዘመን አጋማሽ ላይ የጣላቸው ነጥቦች ናቸውእና አሰልጣኙ በተለይ ፊትነስ ላይ በጣም ጥሩ ነገር አላቸው። ተጫዋቾቹ ከፍ ባለ ኢንቴንሲቲ ነበር ሲጫወቱ የነበረውእና ግን በዛው መቀጠል አልቻሉም። በዛ ዓመት በተለይ አንዳንድ ተጫዋቾች ቅሬታ ነበራቸው። ከዛ በኋላ በድጋሚ መጥተው ነበረ 2011 አካባቢ ግን በህመም ምክንያት ከቡድኑ ጋር መቀጠለ ሳይችሉ የቀሩበት አጋጣሚ ይታወሳል። እነኚህ አሰልጣኞች ሲመጡ እንግዲህ ያላቸው ልምድ ጥያቄ የሚነሳበት ጉዳይ አይደለም። ግን ከኢትዮጵያ ቡና ጋር ተያይዞ የውጭ ሀገር አሰልጣኝ አይደለም፣ በሀገር ውስጥ አሰልጣኝ ላይም ብዙ የሚነሱ ነገሮች አሉ። የተለመደው ትሬንድ አለ። ኢትዮጵያ ቡና የሚጫወትበት የጨዋታ መንገድ በአሰልጣኝ ስዩም አባተና እንደዚሁም ደግሞ በአሰልጣኝ ካሳ አራጌ የሚጫወተው ጨዋታ ያንን የጨዋታ መንገድ ነው የክለቡ ደጋፊዎች የሚፈልጉት። ያ የጨዋታ መንገድ በርካታ ደጋፊዎችን ሰብስቧል። በእርግጥ ሜዳ ይፈልጋል፣ የተጫዋቾች ኳሊቲ ይፈልጋል። የውጭ ሀገር አሰልጣኞች ሲመጡ ደግሞ የበለጠ ከፖሴሽን ፉትቦል ይልቅ ቡርኑ ኳስ እንኳን ቢዝ ቶሎ ቶሎ ተጋጣሚ ቡድን ሜዳ ላይ የሚደርስ በተለያየ የጨዋታ መንገድ የሚጫወት አሰልጣኝ ነው የውጭ ሀገር አሰልጣኝ። ከማዕዘን ምት የሚቆጠሩ ጎሎች፣ ከመስመር ላይ በሚሻገሩ ኳሶች፣ በመልሶ ማጥቃት እንቅስቃሴ፣ የተለያየ እግር ኳስ የሚፈልገውን ነገር የሚያደርግ ቡድን ነው የሚገነቡት። ከዛ ውጭ ወጣት ተጫዋቾችን በብዛት መጠቀም ይፈልጋሉ። ወጣት ተጫዋቾች ሲመጡ ደግሞ በተለይ ደጋፊ ያለው ክለብ ጊዜ አይሰጥም። በአንድ ዓመት ውስጥ ዋንጫ ነው የሚፈልገው። የውጭ ሀገር አሰልጣኞች ሲመጡ ደግሞ ታዳጊዎችን የሚመርጡበት ምክንያት ከፊትነስ እና ከታክቲካል ዲሲፕሊን ጋር የተያዘ ነው። ዋንጫ ለማምጣት ደግሞ በታዳጊ ተጫዋቾች ጊዜ ይፈልጋል። ምናልባት 50 ፐርሰንት ሲኒየር፣ 50 ፐርሰንት ከታች ያደጉ ወይም ወጣት ተጫዋቾች ካልሆኑ በስተቀር እና ያም እንግዲህ በተለይ ከዋንጫ ፍለጋ ጋር በተገናኘ ትዕግስት ከሌለ በስተቀር በጣም አስቸጋሪ ነው የሚሆነው። በዚህ ረገድ አሰልጣኝ ድራጋን ፖፓዲች በመጡበት ጊዜ ድሬዳዋ ላይ ውድድር ነበረ። ወደ ፕሪሚየር ሊግ ለማደግ ድሬዳዋ ከተማና ድያወሳና ወደ ፕሪሚየር ሊግ ያደጉበት ጊዜ ነበርና በእያንዳንዱ ቦታ ላይ በተለይ እዛ ሄደው ተጫዋቾችን ሲመለመሉ በእያንዳንዱ ቦታ ላይ አምስት አምስት ተጫዋቾችን መልምለው እንደነበር ይታወቃል። እዚህ ጋር በተገናኘ እንግዲህ የመጀመሪያው ተጫዋች ካልተሳካ ሁለተኛው ተጫዋች የከሌን ሰባት ቁጥር የከሌን 18 ቁጥር የከሌን 11 ቁጥር አንድ አይነት ነገር ነበር ሲናገሩ የነበረው ድራጋን ፖፓዲች እና ሌሎቹ አሰልጣኞች ብዙም ቆይታ አልነበራቸውም። የእሳቸው ተጽዕኖ ግን በሚገባ ታይቷል። በእርግጥ ኒኮላ ካፋዞቪች በ2016 በመጀመሪያዎቹ ስምንት ዓመታት በኢትዮጵያ ቡና የሰሩት ቡድን እጅግ በጣም አስገራሚ ነበር። ነገር ግን ሲኒየር ተጫዋቾችን በተጠባባቂ ወንበር ላይ አስቀምጠው ወጣት ተጫዋቾችን ነበር በብዛት ሲጠቀሙ የነበረው። በተለይ ቡድኑ ሲዳማ ቡናን በመክፈቻው ጨዋታ አንድ ለባዶ ባሸነፈበት ጨዋታ ኤርሚያስ ሹም በዛ ስልሳኛው ደቂቃ ላይ ያችን ጎል ባስቆጠረበት ጨዋታ የነበረው እንቅስቃሴ እጅግ በጣም አስገራሚ ነበር። ወጣቶች ናቸው ዘጠና ደቂቃ ሙሉ የሚፋለሙ እግር ኳስን በዚህ ደረጃ አንድ ኢትዮጵያዊ ቡድን ሲጫወት መመልከት ለብዙዎች አስገራሚ ነበረ። ግን በዛው መቀጠል አልቻሉም። በእርሳቸው ስር ወደ ዋና ቡድን ካደጉ ተጫዋቾች መካከል አንደኛው የታገሱ ታሪኩ በ2017 የአመቱ ተስፈኛ ተጫዋች ተብሎ መመረጡ ይታወቃል። እንደ በፍቃዱ አለማየው ሌሎች ተጫዋቾችም በዛ ቡድን ውስጥ እጅግ በጣም ጥሩ ጊዜያትን ማሳለፋቸው ይታወቃል። በኋላ ላይ ለዋና ቡድንም ከፍ ያለ ግብዓት እንደሆኑ ይታወቃል። ዞሮ ዞሮ እንግዲህ እስካሁን ስንሰራ በነበረው መንገድ ምን ያህል ስኬታማ ነበርን? በሀገር ውስጥ አሰልጣኞች ምን ያህል ረዥም ርቀት መጓዝ እንችላለን? የውጭ ሀገር አሰልጣኞች ሲመጡ ከሚገጥማቸው የባህል መጣረስ ጋር ተያይዞ ምን ያህል ከሀገሪቱ እግር ኳስ ጋር ተላምደው ውጤታማ መሆን ይችላሉ የሚለው ጉዳይ ትኩረትን ይስባል። ዞሮ ዞሮ ግን አንድ የሚያስማማን ነገር አስራ ስድስት ወይም አስራ ስምንት አሁን ደግሞ ሀያ የሊግ ቡድኖች ይወዳደራሉ። ሁሉም የሀገር ውስጥ አሰልጣኞች ከሆኑ አንዱ ከአንዱ መማር አይችልም። የተወሰኑ የውጭ ሀገር አሰልጣኞች መጥተው በወጣት ተጫዋቾች ላይ ክለቦች መስራት ቢችሉ በተለይ በተለይ ዋንጫ ማምጣት ግዴታቸው ያልሆኑ ደጋፊ ጫና የሌለባቸው ቡድኖች ለኢትዮጵያ እግር ኳስ በዚህ ረገድ መስራት ቢችሉ የተሻለ ይሆናል ብለን እናስባለን። እንግዲህ ከ1950ዎቹ ጀምሮ የውጭ ሀገር አሰልጣኞች በብሔራዊ ቡድን ደረጃ ሲመጡ እንደነበር ይታወቃል። በክለብ ደረጃ ከ1995 ጀምሮ ነው አሰልጣኞች ሸፌ ቤትሪል በመጡበት ጊዜ ማለት ነውና፣ ኢትዮጵያ ቡናም እንግዲህ በተለይ በሀገር ውስጥ አሰልጣኞች እስከ 2007 ቆይታ ካደረገ በኋላ ከ2008 እስከ 2016 ድረስ በእርግጥ በመሀል አሰልጣኝ ካሳራጌ ሌሎች አሰልጣኞችም ተመስገንዳናም ቡድኑን መረከባቸው ይታወቃል። ግን የውጭ ሀገር አሰልጣኞች ላይ ትኩረት አድርጎ ሲሰራ እንደነበር የሚታወስ ነው። ልምዳቸው ቀላል አይደለም ብዙ ነገሮችን ማካፈል ይችላሉ ሌሎች ሌሎች ትምህርቶችንም በተለይ ታዳጊዎች ላይ እንዴት መስራት እንዳለብን ትምህርት ሊሰጡ ይችላሉ ፊትነስን በተመለከተ ታክቲካል ዲሲፕሊን በተመለከተ ብዙ ነገር ሊያገዙ ይችላሉ አንድ ቡድን ወይም አንድ ክለብ እንዴት አይነት ፋሲሊቲ ሊኖረው እንደሚገባ ልምዳቸውንም በሚገባ ሊያካፍሉ ይችላሉ ኢትዮጵያ ቡናም እንግዲህ በዚህ ረገድ እነኚህን አምስት አሰልጣኞች ተጠቅሟል። አሁን የዩኤፋ ቢ ላይሰንስ ባለቤት የሆነውን ወጣቱን አሰልጣኝ አብይ ካሳውንን መሾሙ ይታወቃል። የክለቡ አመራሮች የካፍ ላይሰንስ ላይ ያን ያህል ቦታ ያላቸው አይመስልም። አሁን ባለ ሁኔታም ልባቸው ያለው አሁንም የዩኤፋ ላይሰንስ ላይ ነው። ያው በዩኤፋ ላይሰንስ እና በካፍ ላይሰንስ መካከል ሰፊ ልዩነት አለ። ሁለት ሶስት ኢትዮጵያ ቡና የሊጉን ዋንጫ ሲያነሳ የቡድኑ አምበል ሆኖ ዋንጫውን ያነሳው ድሉ ደረጀ የይፋ ቢ ላይሰንስ ካላቸው የኢትዮጵያን አሰልጣኞች መካከል አንደኛው ነው እና በአንድ ወቅት ልዩነቱን ጠይቆ ነበረ። የይፋ ቢ ላይሰንስ በሚወስድበት ጊዜ ከአንድ አፍሪካዊ ይህንን ላይሰንስ ከሚወስድ አፍሪካዊ ባለሙያ ጋር እንዲህ ሲያወራ የካፍ ላይሰንስ ወይም የካፍ ስልጠና ስለ ታሪክ ነው የሚያስተምር፣ ይሄ ግን የዩኤፋው ግን ወደ ጌም ነው የሚመራ ብሎ ልዩነቱን እንዳስቀመጠለት ገልጿል። እና ይሄ ሁሉንም ነገር ሊናገር ይችላል። ምናልባት የአምስት ሰከንድ ንግግር ሊሆን ይችላል፣ ግን ሲተነተን በጣም ብዙ የሚያነጋግር ጉዳይ ነው የሚሆነው። እና በተለይ የዩኤፋ ቢና ኤ ላይሰንስ እንዴት ነው የሚሰጠው? የካፍ ቢና ኤ ላይሰንስ እንዴት ነው የሚሰጠው? ከዛም ትምህርት መቅሰም ያስፈልጋል። አሰልጣኞቻችን በእርግጥ በራሳቸው መማር ያለባቸው ነገር አለ፣ ግን አንዳንድ ጊዜ የሚሰጣቸው ላይሰንስ ስታንዳርድም ወሳኝነት አለው። የበለጠ የሚያስገድድ ከፍ ወዳለው ደረጃ እንደሄዱ የሚያስገድድ መሆን ይኖርበታል ብለናምናለ። እናንተስ ምን ትጉ አላችሁ? ኢትዮጵያ ቡናና የውጭ ሀገር አሰልጣኞች፣ በአጠቃላይ በውጭ ሀገር አሰልጣኞች የኢትዮጵያ እግር ኳስ የመሰልጠን የመመራት እድል ቢያገኝ ምን ያህል ለውጥ እናገኛለን? በሀገር ውስጥ አሰልጣኞች ብቻ እግር ኳሳችን የት ይደርሳል? ያንንም ሀሳብ፣ አስተያየት ልታደርሱን ትችላላችሁ።